ዘፍጥረት ምዕራፍ 18 ቁጥር ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በምትገኘው ድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎ ሲመለከት ሶስት ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ፣ ወደ መሬት ዝቅ ብሎ እጅ ነሳ። አብርሃምም እንዲህ አለ፣ ጌታዬ፣ በፊት ሞገስ አግኝቼ እንደሆነ ባሪያህን አልፈህ አትሂድ ጥቂት ውሃ ይምጣላችሁና እግራችሁን ታጠቡ፣ እዚህም ከዛፉ ስር አረፍ በሉ። ወደ እኔ ወደ አገልጋያችሁ ከመጣችሁ እህል ቀምሳችሁ ትበረቱ ዘንድ ምግብ ላቅርብላችሁና ጉዟችሁን ትቀጥላላችሁ። እነርሱም መልካም እንዳልከው አድርግ አሉት። አብርሃም በፍጥነት ሳራ ወዳለችበት ወደ ድንኳን ገብቶ ቶሎ ብለሽ ሶስት መስፈሪያ ስልቅ ዱቄት አብኪና ቂጣ ጋግሬ አላት። ከዚያ ወደ መንጋው በጥድፊያ ሄዶ አንድ ፍርጥም ያለ ስጋው ገር የሆነ ጥጃ በርጦ ለአገልጋዩ ሰጠው። አገልጋዩም ጥጃውን አርዶ አዘጋጀው። አብርሃምም እርጎ፣ ወተትና የተዘጋጀውን የጥጃ ስጋ አቀረበላቸው። ሲበሉም ዛፍ ስር አጠገባቸው ቆሞ ነበር። እነርሱም አብርሃምን ሚስት ሳራ የታለች ብለው ጠየቁት። እሱም ድንኳን ውስጥ ናት አላቸው። እግዚአብሔርም የዛሬ ዓመት በዚሁ ጊዜ በእርግጥ ተመልሼ ይመጣለው፣ ሚስት ሳራ ወንድ ልጅ ትወልዳለች አለው። ሳራም በዚህ ጊዜ ከበስተ ጀርባው ካለው ከድንኳኑ ደጃፍ ሆና ተሰማ ነበረ። በዚያን ጊዜ አብርሃምና ሳራ አርጅተው ዕድሜያቸውም ገፍቶ ነበረ። ሳራም ልጅ የመውለጃ ዕድሜዋ አልፎ ነበረ። ሳራ በልቧ ካረቸው ጌታዬም፣ ከደከመ በኋላ በዚህ ነገር መደሰት ይሆንልኛል ብላ ሳቀች። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ እወልዳለሁ ስትል ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በተባለው ጊዜ ተመልሼ እመጣለሁ፣ ሳራም ልጅ ይኖራታል። ሳራ ስለፈራች ኧረ አልሳኩም ብላ አዋሸች። እሱ ግን ሳቅሽ እንጂ አላት። ሰዎቹም ለመሄድ ሲነሱ ቁልቁል ወደ ሰዶም ተመለከቱ። አብርሃም ሊሸኛቸው አብሯቸው ወጣ። እግዚአብሔር እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል። የምድር ሕዝቦች ሁሉ በእርሱ ይባረካሉ። ትክክለኛና ቀና የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጨዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው። ደግሞ እግዚአብሔር እንዲህ አለ። በሰዶምና በጎሞራ ላይ የሚሰማው ጩኸት እጅግ በዝቷል። ኃጢአታቸው እጅግ ከፍቷል። አድራጎታቸው እኔ ዘንድ እንደደረሰው ጩኸት መሆኑን ለማየት ወደዚያ አወርዳለሁ። እንደዚያ ካልሆነም አውቃለሁ። ሰዎችም ፊታቸውን ወደ ሶዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበረ። አብርሃምም ወደ እርሱ ቀረብ ብሎ እንዲህ አለ። በእርግጥ ጻድቁን ከኃጢአተኛው ጋር አብረህ ታጠፋለህን? አምሳ ጻድቃን በከተማይቱ ቢገኙ በውኑ ነዋሪዎችን ሁሉ ታጠፋለህን? በውስጡ ለሚገኙ አምሳ ጻድቃን ስትል ከተማይቱን አትምርምን? እንዲህ ሳይሆን ጻድቁን ከኃጢአተኛ ጋር እንዴት ትገለዋለ? ይህ የመሰለው አድራጎት ከአንተ ይራቅ። የምድር ሁሉ ዳኛ በቅንነት አይፈርድምን? እግዚአብሔርም በሰዶም ከተማ አምሳ ጻድቃን ባገኝ፣ ለእነርሱ ስል አገሪቱን በሞላ እምራለው አለ። ደግሞም አብርሃም እንዲህ አለ፣ እኔ ከንቱ ትቢያና አመድ ሆኜ ሳለው ከጌታ ጋር ለመነጋገር አንድ ደፍሬ ያለው። ለመሆኑ ከ50 ጻድቃን አምስት ቢጎል በአምስቱ ሰዎች ምክንያት መላ ከተማውን ታጠፋለህ? እርሱም እርሱም 45 ጻድቃን ባገኝ አላጠፋትም አለ። አብርሃምም እንደገና ምናልባት አልባት 40 ጻድቃን ቢገኙስ አለ። እርሱም ለአርባ ስል እምራት አለው አለ። ደግሞም አብርሃም ጌታዬ አይቆጡ ባክልና ነገር 30 ጻድቃን ብቻ ቢገኙስ፣ እርሱም ሰላሳ ባገኝ አላጠፋትም ብሎ መለሰ። አብርሃምም ከጌታ ጋር እናገር ዘንድ መቼም አንድ ደፍር ያለውና ምናልባት ሀያ ብቻ ቢገኙስ አለ። እርሱም ሀያ ቢገኙ ለነሱ ስል እምራት አለው አለ። አብርሃምም ጌታ ያይቆጡ አንድ ጊዜ ብቻ ልናገር፣ ምናልባት አስር ብቻ ቢገኙስ አለ። እርሱም ስለ አስሩ ስል አላጠፋትም ብሎ መለሰ እግዚአብሔር ከአብርሃም ጋር ንግግሩን ከጨረሰ በኋላ ሄደ። አብርሃምም ወደ ቤቱ ተመለሰ። ዘፍጥረት ምዕራፍ 19። ሁለቱ መላእክት ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበረ። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። እርሱም ጌቶች፣ ባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያ እግራችሁን ታጠቡ፣ አድራችሁ ጠዋት በማለዳ ጉዟችሁን ትቀጥላላችሁ አላቸው። እነርሱም አይሆንም እዚሁ አደባባይ ላይ እናድራለን አሉት ሎጥ ግን አጥብቆ ስለለመናቸው አብረውት ወደ ቤቱ ገቡ ከዚያም ቂጣ ጋግሮ አቀረበላቸውና በሉ ከመተኛታቸው በፊት የሰዶም ከተማ ነዋሪዎች የሆኑ ወንድ ወጣቶች እና ሽማግሌዎች ከየአካባቢ መጥተው ቤቱን ከበቡት ሎጥን ጠርተው በዚህ ምሽት ወደ ቤት የገቡትን ሰዎች የት አሉ ሩካቤ ስጋ እንድንፈጽምባቸው ወደ ውጭ አውጣልን አሉት ሎጥም ሊያነጋግራቸው ወደ ውጭ ወጣ መዝጊያውን ከመስተኋላ ዘግቶ እንዲህ አለ፣ ወዳጆቼ ሆይ እባካችሁ እንዲህ ያለውን ክፉ ነገር አታደርጉም። እነሆ ወንድ የማያውቁ ሁለት ሴቶች ልጆች አሉ እነርሱን ላውጣላችሁና የፈለጋችሁትን አድርጉባቸው። በእነዚህ ሰዎች ላይ ግን አንዳች ነገር አታደርጉባቸው፣ እኔን ብለው ወደ ቤቴ ገብተዋልና። እነርሱም፣ ዞር በል! ይህ ሰው ራሱ ትናንት ተሰዶ የመጣ ነው፣ ዛሬ ደግሞ ዳኛ ልሆን ይላል። ዋ በእነርሱ ካሰብነው የከፋ እንዳናደርስብህ አሉት። ከዚያም ሎጥን እየገፈታተሩ የበሩን መዝጊያ ለመስበር ተንደረደሩ። ከቤት ውስጥ የነበሩ እንግዶች ግን እጃቸውን በመዘርጋት ስበው ወደ ውስጥ አስገቡት፣ በሩንም ዘጉ። ከዚያ በሩን እንዳያገኙት በቤቱ ደጃፍ ላይ የተሰበሰቡትን ወጣቶችና ሽማግሌዎች ዓይን አሳወሩ። ሁለቱ ሰዎች ሎጥን እንዲያሉ በከተማ ውስጥ የሚኖሩ የአንተ የሆኑ ሰዎች አሉህ አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ። ይህንን ስፍራ ልናጠፋው ነው። በሕዝቦቿ ላይ ወደ እግዚአብሔር የቀረበ ጩኸት ታላቅ በመሆኑ እንድናጠፋት እግዚአብሔር ልኮናል። ሎጥ ከቤቱ ወጥቶ የሴት ልጆቹን እጮኞች የሆኑትን አማቾችን፣ እግዚአብሔር ይችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። ሎጥ ከቤት ወጥቶ የሴት ልጆችን እጮኞች የሆኑትን አማቾቹን፣ እግዚአብሔር ይችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። አማቾቹ ግን የሚቀልድ መሰላቸው። ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳጠፉ ሚስትህንና ሁለት ሴት ልጆችህን ይዘ ከዚህ ቦታ በፍጥነት ውጣ ብለው አስቸኮሉት። ሎጥ ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱንና የሁለት ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። እንዳወጧቸውም መልአኩ ሕይወታችሁን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ ከረባዳው ስፍራ እንኳን ቆም አትበሉ፣ ወደ ተራራው ሸሹ፣ አለበለዚያ ትጠፋላችሁ አላቸው። ሎጥም እንዲህ አላቸው፣ ጌቶቹ የባካችሁ እንደዚህ ሳይሆን፣ እነሆ እኔ ባሪያ አንዴ በፊት ሞገስ አግኝቻለሁ፣ ሕይወቴን ለማዳን ታላቅ ርኅራ ያደርገህልኛል። እኔ እንደሆንኩ ወደ ተራሮች ሸሽቼ ማምለት ስለማልችል፣ የሚወርደውን መዓት ደርሶ ያጠፋኛል። እነሆ ወደዚያ ሸሽቶ ለማምለጥ ቅርብ የሆነች ትንሽ ከተማለች፣ ወደ እርሷ አልሸሽ በጣም ትንሽ አይደለችም እንዴ? ወደዚያ ብሸሽ እኮ ህይወቴ ትተርፋለች። እርሱም እንዲህ አለው፣ ይሁን እሺ፣ ልመና አንተ ቀብያለሁ፣ ያልካትን ከተማ አላጠፋትም። አንተ እዚያ እስክትደርስ ድረስ አንዳች ማድረግ ስለማልችል፣ ቶሎ ብለ ወደዚያ እሸሽ። ስለዚህ የዚያች ከተማ ስም ዞኦራ ተባለ። ሎጥ ዞኦራ ሲደርስ ፀሐይ በምድሩ ላይ ወታ ነበረ። ከዚያም እግዚአብሔር በሶዶም በጎሞራ ላይ ከሰማይ ከእግዚአብሔር ዘንድ የሚያቃጥል ዲንና እሳት አዘነበባቸው። እነዚያንም ከተሞችና ረባዳማውን ምድር በሙሉ በከተሞቹም የሚኖሩት ሰዎች ሁሉ የምድሩን ቡቃያ ሳይቀር ገለባበጠው። የሎጥ ሚስት ግን ወደ ኋላ ስለተመለከተች የጨው አምድ ሆና ቀረች። አብርሃም በማግስቱ ማለዳ ተነስቶ ከዚህ ቀደም በእግዚአብሔር ፊት ቆሞ ወደ ነበረበት ቦታ ሄደ። ሰዶምንና ጎሞራን እንዲሁም በረባዳው ስፍራ የሚገኘውን ምድር ሁሉ ቁልቁል ተመለከተ። ከእቶን የሚወጣ የመሰለ ጥቅጥቅ ያለ ጢስ ከምድሪቱ ወደ ላይ ሲትቆለቆል አየ እንደዚህ አድርጎ እግዚአብሔር በረባዳው ስፍራ የነበሩትን ከተሞች ሲያጠፋ አብርሃምን አሰበው ስለዚህም የሎጥ መኖሪያ የነበሩትን ከተሞች ካጠፋው መዓት ሎጥን አወጣው ሎጥ በዞዖራ መኖርን ስለፈራ ከዚያ ተነስቶ ከሁለት ሴት ልጆች ጋር በአቅራቢያ ወደሚገኙት ተራሮች ሄደ መኖሪያውንም ከሁለት ሴቶች ልጆች ጋር በዋሻ ውስጥ አደረገ አንድ ቀን ታላቂቱ ልጅ ታናሽቱን እንዲህ አለቻት፣ አባታችን አርጅተዋል። በምድር ሁሉ እንደሚኖሩ ሰዎች ወግ አብሮ የሚተኛ ወንድ በአካባቢያችን የለም። ስለዚህ አባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፤ የትውልድ አረጋችን እንዳይቋረጥ ዘር ከአባታችን እናትረፍ። በዚያች ምሽት አባታቸው የወይን ጠጅ አጠጡት። ከዚያም ትልቋ ልጅ ሄዳ ከአባቷ ጋር ተኛች። እርሱ ግን ስትተኛም ሆነ ስትነሳ አላወቀም ነበረ። በማግስቱም ታላቂቱ ልጅ ታናሺቱን እኔ ትናንትና ማታ ከአባቴ ጋር ተኝቻለው፣ ዛሬም እንደገና የወይን ጠጅ እናጠጣው፣ አንቺ ደግሞ ከእርሱ ዘንድ ገብተሽ ተኚ። በዚህም የትውልድ አረጋችን እንዳይቋርጥ ከአባታችን ዘር ማትረፍ እንችላለን አለቻት። በዚያችን ምሽት ደግሞ አባታቸውን የወይን ጠጅ አጠጡት። ትንሿ ልጁም ሄዳ ከአባቷ ጋር ተኛች። እርሱ ግን ስትተኛም ሆነ ስትነሳ አላወቀም ነበረ። ስለዚህ ሁለቱ የሎጥ ሴት ልጆች ከአባታቸው አረገዙ። ትልቋ ልጁ ወንድ ልጅ ወለደች፣ ስሙንም መዋብ ብላ ጠራችው። እሱም የዛሬዎቹ ሞአባውያን አባት ነው። ትንሿ ልጁም እንደዚሁ ወንድ ልጅ ወለደች፣ ስሙንም ቤን አሚ ብላጠራቸው እሱም የዛሬዎቹ አሞናውያን አባት ነው። ማቴዎስ ምዕራፍ 6። ሰዎች እንዲያዩላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ። እንዲህ ካደረጋችሁ ከሰማይ አባታችሁ ዋጋ አታገኙም። ግብዞች በሰው ዘንድ ለመክበር ብለው በየጎዳናዎች በየምኵራቡ እንደሚያደርጉት አንተም ለደሆች መጽዋዕት በምሰጥበት ጊዜ ይታይልኝ ብለ ጥሩምባ አታስነፋ። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። እናንተ ግን ለደሆች ስትሰጡ ቀኝ እጃቸው የሚያደርገውን ግራ እጃቸው አይወቅ። ምጽዋታችሁ በስውር ይሁን። በስውር የተደረገውን የሚያይ አባታችሁ ዋጋችሁን ይከፍላችኋል። ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኵራቡና በየመንገዱ ማእዘን ላይ ቆሞ መጸለይ እወዳሉና፣ እውነት እላቸዋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍል ግባ፣ በርኑም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን ከሚያይ አባትህም ዋጋህን ይከፍልሃል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ፣ እነርሱን አትምሰሏቸው። አባታችሁን ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግስት፣ ኃይል፣ ክብር ለዘላለሙ ያንተ ነውና አሜን። እናንተ የበደሏችሁን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅርላችኋል። ነገር ግን የሰዎችን ኃጢአት ይቅር ማትሉ ከሆነ አባታችሁ ይቅር አይላችሁም። ስትጾሙ እንደ ግብዞች አጠውልጉ። እነርሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና፣ እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ። በዚህም መጾም በስውር ያለው አባትህ ብቻ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገውን የሚያባትህ ዋጋህን ይከፍልሃል። ብል ሊበላው ዝገት ሊያበላሸው ሌባ ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት ታከማችሁ። ሀብት ባለበት ልብ በዚያው ይሆናልና። ዓይን የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ስለዚህ እላችኋለሁ፣ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነት እስከ ልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭሉም፣ በጎተራ ያከማችሁም። ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምንም? ለመሆኑ ከናንተ መካከል ተጨንቆ በድሜው ላይ አንዲት ሰዓት መጨመር የሚችል አለን? ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነገታው እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና፣ የሰማያዊ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጸድቅ ነሽው፣ እነዚህ ሁሉ ይጨመርላችኋል። ስለዚህ ለነገ በማሰብ አትጨነቁ። የነገ ጭንቀት ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና።